2026 ለወጣላችሁ እንኳን ደስ አላችሁ ማለት ፈልጋለሁ። በሌላ በኩል የዚህ እድል አሸናፊ ላልሆናችሁም ፈጣሪ አምላክ ለበጎ ነው እንድትሉ የሚያደርጋችሁን ወሳኝ መረጃ ነው ዛሬ ይዤላችሁ የመጣሁት። እጅግ ብዙዎችን ስላስገረመው እጅግ ብዙዎችንም ስላስደነገጠው የዲቪ ጣጣም የምላችሁ ጉዳይ ይኖራል። አብራችሁን ቆዩ። መረጃዎቹን ሰብሰብ ባድርጌ ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያረጉኝ ከወዲሁ አስቀድሜ መልእክቴን በአክብሮት እጠይቃለሁኝ። ቀጥታም ይዤላችሁ ወደ መጣሁት ዝርዝር መረጃም አመራለሁኝ። እንግዲህ ያው አሁን ላይ ዲቪ ውጤቱ የሚታይበት ጊዜ ላይ ነን። እንግዲህ ከሜ ሶስት ጀምሮ ዲቪ ይፋ ሆኖ በድረገጻቸው ላይ መድረስ አለመድረሱን እንግዲህ ቀድሞ ዲቪ የሞላ ሰው አሁን ላይ ማየት እንደሚችል ይፋ አድርገው ገልጸዋል። ሰዎችም እየገቡ እያዩ ነው ማለት ነው። እንግዲህ ብዙ ሰው በየአመቱ በጉጉት ከሚጠብቀው ጉዳይ እጣ ባለድል አሸናፊ ሆናለሁ ብሎ ከሚያስበው ዋነኛው ጉዳይ ዋነኛው የሎተሪ አይነት ዲቪ ነው። ታዲያ እንግዲህ ዲቪ አሜሪካን ሀገር ለተለያዩ ዓለም ሀገራት ለሚገኙ ሰዎች በተለያዩ እድሎች ምክንያት ወደ ሀገሯ መጥተው የስራ ዕድል ተጠቃሚ እንዲሆኑ የምታረግበት የቪዛ አይነት ነው ማለት ነው። ለ55000 ሰዎች ነው እንግዲህ ይህ ዕጣ በየዓመቱ የሚወጣው። ታዲያ ከዚህ ውስጥ ደግሞ እንግዲህ ሀገራችን ኢትዮጵያ 7ፐርሰንቱን ያህል ከ3ሺ እስከ 5ሺ የሚደርስ ሰው እንግዲህ ባለእጣ እንደሚሆን መረጃዎቹ ያሳያሉ ማለት ነው። ታዲያ ከሞሉ ሰዎችም እንግዲህ ተከታትለው የሚያዩ ሰዎች ይኖራሉ። ካዩት ሰዎችም ደግሞ ተከታትለው ቪዛ አግኝተው የሚሄዱ ሰዎች ይኖራሉ። እንግዲህ በዛም አለ በዚህ ተቀናንሶ ግን ያው አከወጣለት ቁጥር ራሱ ያነሰው ነው እንግዲህ ወደ አሜሪካን ሀገር የሚያቀ ነው ማለት ነው። ታዲያ እንግዲህ ከዚህ ጉዳይ ጋር በተያዘ ነው ዛሬ እጅግ ብዙዎችን ስላስገረመ አንድ ታሪክ የማካፍላችሁ ማለት ነው። አስቀድሜ ዲቪ ለደረሳችሁ ሰዎች እንኳን ደሳላችሁ፣ ሁሉ ነገር የተሳካ መጨረሻውም የአማሬ ፕሮሰስም እንዲሆንላችሁ አስቀድሜ መልዕክቴን መናገር እፈልጋለሁ። እንግዲህ ያው ዲቪ ላልደረሳችሁ ደግሞ እንደ መጽናኛ የምነግራችሁ አንድ ቃል ይኖራል ማለት ነው በውስጥ የተላከ ተከሊ መረጃ ነበረ። ጉዳዩ የሆነው ከጥቂት ዓመታት በፊት ነበር። በኮቪድ አካባቢ ኮቪድ በሽታ በነበረበት አካባቢ ዲቪ የሞሉ ባለ እድለኞች ነበሩ ማለት ነው። ታዲያ እነዚህ ባለ እድለኞች ወይም እጣ አሸናፊዎች እንደማንም ሰው እንደሚያደርገው የተለያዩ አይነት ፕሮሰሶችን፣ ፎርሞችን ሞልተው የእጣው አሸናፊ መሆናቸውን ተከትለው የሚያስፈልጉትን ነገሮች ሁሉ አሟልተው ለቪዛ ቀጠሮ እንግዲህ ሲጠባበቁ የቪዛ ቀጠሯቸው እንደ ቀልድ እንዳለፋቸው ነበር በወቅቱ መረጃው የተሰማው ማለት ነው እንግዲህ ያው አንድ ወንድማችን ከአዲስ አበባ ውጪ የኖረ የነበረ እንደውም ሮሮንና ብሶቱን እጅግ እጅግ ከባድ በሆነ ስሜት በወቅቱ እንዳጋራም ነው በውስጥ የተላከልኝ መረጃ የሚያሳየው። እንግዲህ ይህ ወንድማችን የሆነው ምንድን ነው ልክ ዲቪ እንደደረሰው፣ በቃ ብዙ ነገሩን ቀጥታ አሜሪካን ሀገር አገኘዋለሁ ራሴን ከዚህ በኋላ ኢትዮጵያ ምንም አይነት ስራም እሰራለሁም ብሎም አላሰበም። በቃ ፕሮሰሱንም በደንብ ሳይጨርስ ሳያጠናቅቅ ስራዎቹን በቀላሉ ነበር የተወው። እንዲሁም አጠገቡ ላሉ ሰዎችም በዙሪያው ለነበሩ ሰዎችም ዲቪ እንደደረሰው ተናግሮ ነበር ይመስለኛል። ታዲያ በእንደነዚህ አይነት ጉዳዮች በጣም ብዙ ሰው ይጨቀጭቀው ነበር። የዲቪው ነገር እንዴት ሆነ? የአሜሪካን ጉዞ እንዴት ሆነ? እየተባለ በጣም ብዙ ሰው ነበር በወቅቱ ይጨቀጭቀው የነበረው። ይሁን እንጂ በኮቪድ ጊዜ እንግዲህ የአሜሪካን ኤምባሲ ያው የስራ መስተጓጎል እንደ ሁሉም ሀገራት ኤምባሲዎች፣ እንዲሁም እንደ ሀገርም ኮቪድ ኢምፓክት ባመጣው መልኩ የአሜሪካን ኤምባሲም ስራው ተስተጓግሎ ነበረ። ስለዚህ የቪዛ ቀጠሮዎች ራሱ እንግዲህ በረጅም ጊዜ ነበር ይታዩ የነበረው ማለት ነው። በዚህም ምክንያት ይህ ወንድማችን እንግዲህ ቪዛ ለማግኘት እንግዲህ ኢንተርቪው ቀን ራሱ እንዳልተቀጠረ ነው መረጃዎቹ የሚያሳየው። ይህም ግለሰብ የተናገረው በዛ በጣም ብዙ ድብርት ውስጥ እንደነበረ፣ መጀመሪያውኑም እንደዚህ አይነት እድል ባይደርስ ይሻላል ብዙ የሞራልና የተለያዩ አይነት ጉዳቶችም ያደርሳል ሲል ነው እንግዲህ በጉዳዩ ጠቅለል አድርጎ ይህ ወንድማችን የተናገረው ታዲያ፣ ቪዛ ለማስቀጠር ሲሞክር አሜሪካን ኤምባሲ በቀላሉ ሊቀጥሩት አልቻሉም። ወረፋ እንዳለ ይገልጹለታል። ከዚህ በፊትም የተደራረቡ እጃቸው ላይ የተለያዩ አይነት ስራዎች እንዳሉት ይገልጹለታል። በዚህ በኩል ደግሞ እንግዲህ የሞላበት የዲቪ ዓመተ ምህረት ደግሞ ከተሰጠው ቀነ ገደብ ካለፈ ኤክስፓየር እንደሚሆንም ይታወቃል። አሁን አንድ ዲቪ አሁን ለምሳሌ የ2026 ዲቪ የሞላ ሰው እስከ 27 ባሉት እስከ መጨረሻው ባሉት ጊዜ ቢበዛ እስከዛ ባለው ጊዜ አጠናቆ ሙሉ ለሙሉ እንግዲህ ወደ አሜሪካ መግባት ይጠበቅበታል። አለበለዚያ 2026 የደረሰው ዲቪ ይቃጠላል ማለት ነው። ምክንያቱም 2026 ላይ ደርሶት ሰውየው 2 ዓመት 3 ዓመት ቆይቶ 2028 2029 ላይ ፕሮሰስ አድርጌ ሊሂድ ቢል አይቻልም ማለት ነው። የተወሰኑ የተወሰኑ አመታቶች አሉ። አንድ ሰው ዲቪ ከደረሰው በኋላ ፕሮሰሱን አድርጎ ወደ አሜሪካ ማቅናት ያለበት የጊዜ ገደባ አለ ማለት ነው። ታዲያ እንግዲህ ከዚህ ጋር በተያዘ ነው ይህ ወንድማችን እጅግ አጣብቂኝ ውስጥ ገብቶ በወቅቱ በቃ በጣም የተለያዩ ሞራል ጫናዎች ደርሶበት እንደነበር የገለጸው ከሱ ጋር ደግሞ የተለያዩ የደረሳቸው ሰዎችም ተሰብስበው የመገናኘት እድል ነበራቸው። ታዲያ በጉዳዩ ግራ ቢገባቸው እንግዲህ የሚመለከተው አካል ሁሉ ይህንን ጉዳይ እንዲጠይቅላቸው በማለት ወደ ተለያዩ የሚዲያ አካሎችም ሄደው ነበረ። እነዛም የሚዲያ አካላቶች ይመስለኛል አሜሪካን ኤምባሲን ለማናገር ጥረት አድርገው ነበር። አሜሪካን ኤምባሲም ያለው ምንድን ነው አንድ ሰው ዲቪ አሸነፈ ማለት አሜሪካ ይሄዳል ማለት አይደለም አይደለም። የተለያዩ ፕሮሰሶችን አልፎ እሱ ሲሳካለት ነው የሚሄደው ቪዛም የሚሰጠው። ስለዚህ ሰው በትዕግስት እንዲታገስና እንዲጠብቅ ነው እንጂ እኛ ልንናገር የምንችለው ሌላ የምንለው ምንም አይነት ነገር የለም ብሎ ነው እንግዲህ አሜሪካን ኤምባሲ በወቅቱ መልስ ሰጥቷቸዋል ተብሎ መረጃዎቹ ሲሰራጩ የነበረው ማለት ነው። ታዲያ እንግዲህ ይህ ወንድማችን ስራውን በጣም ተስተጓግሎበት ነበር። ዲቪ እንደደረሰው ስላወቀ የተለያየ ሰው ይጠይቀው ነበር ስለ ፕሮሰሱ። እሱ ግን በቃ ሁሉ ነገር የህልም እንጀራ ሆነብኝ የሆነ ነገር አግኝቼ እንደማ ጣትም ነው የተቆጠረው። በማለት ጭምር ነው በጣም እጅግ በመደበር ስሜት ውስጥ ስለ ጉዳዩ ሲናገር የነበረው እሱንም መረጃም ነው እንግዲህ በውስጥ ያደረሱ ማለት ነው። እስቲ እንግዲህ ይህም ቪዲዮም የሰማችሁ እዚህ ኮመንት ሴክሽን ላይ እስቲ ሀሳብ አስተያየታችሁን አስቀምጡልኝ። እንግዲህ ዲቪ ጣ አሸነፋችሁ ተብሎ ቤተሰብ ሰምቶ በዙሪያችሁ የተለያዩ ሰዎች ሰምተው እናንተም ሙሉ ተስፋ ይዛችሁ ሳታስቡት በተለያዩ ኬዞች እንግዲህ ቪዛችሁ ዲክላይን ሲሆን፣ ያንን እጣ ያንን እድል እንግዲህ ድጋሚ ማግኘት ሳትችሉ ቀርታችሁ እንግዲህ ቪዛው እንደ ቀልድ ሲቃጠልባችሁ ምን አይነት ስሜት ነው የሚፈጥረው? በጣም እጅግ ከባድ ነው። ምክንያቱም ዲቪ አሸናፊ ለመሆን ራሱ በጣም ከባድ እድል የሚያስፈልገው ጉዳይ ነው። ያንን እድል ደግሞ አግኝቶ አንድ ሰው ቪዛው ሳይሳካለት ሲቀር የሚሰጠው የድብርት ስሜት በጣም ከባድ ነው ማለት ነው። ታዲያ እንግዲህ ይህንንም አስመልክቼ ነው ፈጣሪ አምላክ ለእናንተ ያሳካው ለእናንተ ጥሩ ያለው ነገር ከሆነ እስከ መጨረሻው ድረስ ቪዛውን የምታገኙበት የፕሮሰስ አይነት የእጣ አይነት እንዲሆንላችሁ መኛለው ያልኩት። አለበለዚያ ግን ፈጣሪ አምላክ ለበጎ ይሆናል ብላችሁ እንድታሳልፉት ነው። እንግዲህ ያው መልእክቴን ማስተላለፍ የምፈልገው በጣም ብዙ አይነት ኬዞች ነው የምንሰማው። ይሄ በኮቪድ ጊዜ ያጋጠመ ነገርኳችሁ እንጂ በተለያዩ ዶክመንቴሽን ምክንያት፣ በተለያዩ ውጣ ውረዶች ምክንያት ዲቪ ማሸንፈው መሄድ ያልቻሉ ብዙዎች የተቆጩበት ጉዳይም በተለያዩ ገጠመኞች ውስጥም አሉ። የተለያዩም ሰዎች ይህን መረጃ በምንሰራበት ወቅትም እየነገሩን ሲያካፍሉን ነበር። ጠቅለል ባለመልኩ ግን በኮቪድ ወቅት ስላጋ ያጋጠመው ብዙዎችንም እጅግ ድብርት ውስጥ ስለከተተው ብዙዎችንም ምነው ይሄ ዕጣ ባልወጣ ልኖሮ ስላስባለው ጉዳይ ነበር። እንግዲህ መረጃውን ያካፈልኳችሁ ያው ጠቅለል ባለመልኩ እንግዲህ ዲቪ መውጣቱን ተመልክቶ ሪዛልት የሚታይበትን ጊዜ ተመልክቶ ነው ይህንን መረጃዎች ያካፈልኳችሁ እንግዲህ የዘንድሮ አሸናፊዎች ፈጣሪ አምላክ ከእንደዚህ አይነት ነገር ሁሉ ሰውሯችሁ ይሄንን እድላችሁን እስከ መጨረሻው ተሳክቶላችሁ የምትደሰቱበት እንዲያደረግላችሁ ከወዲሁ አስቀድሜ እመኛለሁኝ። እንግዲህ የዚህ ዕጣ አሸናፊም ላልሆናችሁት ለሚቀጥለው ዓመት ፈጣሪ አምላክ ይህንን እድል እንዲሰጣችሁ የእውነት ከልቤ እመኝላችኋለሁ። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ፣ ሰላም